ሰላም ጤና ይስጥልን ክቡራንት ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆየው። ለቅድሚያም እርሶችን እነዋ፣ የፋኖ ድል የዓለም መነጋገሪያ ሆነ። ጠቅላይ ሚኒስትሩም ከፍተኛ ድንጋጤ ውስጥ ገባ። ፋኖ ድል በድል እየሆነ እየገሰገሰ መሆኑም ታወቀ። የብልጽግና ሹሞችም እየኮበለሉ መሆኑ ተነገረ። ዓለም አቀፍ ጦር እንዲቋቋምም ተጠየቀ። አሁን ወደ ዝርዝር እንሄዳለን። አብራችን ቆዩ። ፋኖ በአራቱም አቅጣጫዎች እያደረገ ያለው ተጋድሎ ጠንክሮ መቀጠሉ እየተገለጸ ነው የሚገኘው። በተለይም በወሎ እየተደረገ ያለው ተጋድሎ ዓለም መነጋገሪያ ሆነዋል። የግንዳ ወረዳም ዋና ከተማ የሆነችው ሙጃ በአማራ ፋኖ ምኒልክ እዝ ቁጥጥር ስር እየገባች ሲሆን በርካታ ወታደሮችም ዙሪያውን በፋኖ በመከበባቸው የድልብን መስመር ከፍተው ወደ ወልዲያ ሲፈረጥጡም ተስተውለዋል ነው የተባለው። በአሁኑ ሰዓት በሙጃና በድልባ መካከል ባለች ዳንሳ ከተማ ከፍተኛ ጦርነት እየተካሄደ እንዳለም ከስፍራው የደረሱን መረጃዎች ያመላክታሉ። ሙጃ ከተማ የኦሮሚያ ልዩ ዞን ተብሎ እስከ መጠራት የደረሰች እንደ አሸን እየፈሉ ባንዳዎች ያሉበት ከተማም ነች። ታዲያ ያሳምነው ጽጌ ልጆች ዳሬ በሚገባቸው ቋንቋ እያነጋገሯቸው መሆኑ ነው የተገለጸው ትግሉ አሁንም ጠንክሮ ቀጥሏል። በበርካታ ቦታዎች እየተፈጸሙ ያሉት ትንቅንቆች ኃያልነታቸውን እያሳዩ ነው የሚገኙት። ሳይወዱና ሳይፈቅዱ አሁን ለፋኖ እጃቸውን እየሰጡ ያሉ በተለይም የልዩ ኃይልና የሚሊሻው ቁጥር እጅግ ከፍተኛ መሆኑ እየተገለጸ የሚገኘው ተቆጣጥረ ነዋል እየተከታተልን እርምጃችንን መውሰዳችን ይቀጥላል ነው ያሉት። ፋኖቹ በትናንትና ማታ ምሽትም ከላስታ እስከ ወንዳች ከግደን እስከ ከፊል ራያ እንዲሁም ከሳንቃ እስከ የጁ ተከታታይ የሆነ የድሩን ቅንጭት እየተደረገ እንደሆነም መረጃዎቹ ጠቁመዋል። ምንም ይሁን ምን ፋኖ አሁን ወደኋላ ኋላ ላይመለስ ወደፊት እየገሰገሰ መሆኑ ነው የተገለጸው። በምንም ጉዳይ ላይ ቢሆን የምንመለስበት አንድም ነገር የለንም ሲሉ ፋኖቹ ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ልክዝ በተለይም በቅርብ ቀን የተቀላቀለውን የደጋው መብረቅ ክፍለ ጦር አመሻሽ ላይ የጋዛ ወረዳን ዋና ከተማ የሆነችውን እስተሽ ከተማንም መቆጣጠሩ ነው የታወቀው። በትላንትናው ዕለት በወሎ ፋኖች የተደረገው ድል ግን አስደማሚ ሆኗል ለዓለም ሚዲያዎች ጭምር ሳይቀር። በፋኖ የተጋድሎ ታሪክ ውስጥ አዲስ ታሪክ መጻፉም ነው የተገለጸው። በአንድ ቀን ኦፕሬሽን ብቻ ስምንት ሞርተሮች ሲማረኩ ለመጀመሪያ ጊዜ መሆኑ ነው። ሞርተሮቹ ብቻ አይደሉም፣ ስድስት ድሽቃዎች፣ አንድ ኦራል ሙሉ ተተኳሽ፣ በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ እጅግ በርካታ ቁጥር ያለው ምርኮኛም ገቢ መሆኑ ነው የተገለጸው በሚገርም ሁኔታ ወታደሮቹ በቁጥጥር ስር ከዋሉ በኋላ ምንም ማለት አልቻሉም። እጅግ ቁጥሩ የበረከተ መሳሪያዎችን የማረከው የፋኖ ኃይል ጉድኖ ያሰኘው። ወታደሩም የመከላከያ ኃይሉም በገፍ ነው ለፋኖ እጁን የሰጠው አማራጭ የለውምና ጠላት ሙጃ ማዕከል በማድረግ የሰሜን ቤት አምሃራን ቀጥሎ ለመቆጣጠር ስምሪት የተሰጣቸው የአስራ ሁለተኛ ና የስልሳ አንደኛ ክፍለ ጦር በሚገባው ቋንቋም ገልጸውታል። በተለይ ነባሩ አስራ ሁለተኛ ክፍለ ጦር ከሰባ ፐርሰንቱ በላይ የሚሆነው ኃይል መደምሰሱ ነው የተገለጸው። ዋርካውም ዋርካ ነው፣ በለጠም በለጠ ነው ተብሏል። ዘበቻ አርበኛ አደም አሊ በአባ እናዳው በታላቅ በድል ተጀምሯል። አሁን ወደፊት እየገሰገስን ነው ብለው አልፋኖቹ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ በትናንትናው ዕለት ባደረገው ውጊያ ነው ባባናደው በአምስቱ ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች መገኘታቸው የተገለጸው። ጉድ አሰኝቷል ድሉ። በዚህ ተጋድሎ የተገኙት ድሎችን በተመለከተ የምስራቅ አማራ ከር አንደኛ ሰሜን ወሎ እዝ ጉባ ላፍቶ ወረዳ በቅሎ ማነቂያ ዙሪያ ላይ ከፍተኛ ትንቅርቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታዎች በሆነች በቅሎ ማነቂያ የተገኙ ድሎች አለም ነው። ክፍለ ጦሩ ሁለት ሞርተር፣ ሁለት ብሬን፣ ሰባ ስድስት ክላሽ ስታር ሽጉጦች፣ ከሰባት ሺህ በላይ የብሬን ተተኳሾች፣ አስር ሺህ በላይ የክላሽ ተተኳሾች፣ ከአስራ ሶስት ሺህ በላይ የድሽቃ ተተኳሾች፣ ዘጠና አምስት የደረት ትጥቅ፣ አንድ መቶ ሰማንያ ወታደራዊ ሻንጣዎች አምስት የመገናኛ አይኮም ባለሽርቱ ክፍለ ጦር ምስራቅ አማራ ኮር አንድ ባለሽርቱ ክፍለ ጦር ደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስትማ ከተማም በጉቢሳና በጉሃ መሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረጉ ሲሆን የጉቢሳ ምሽግም ስብርብሩ ወጥቷል። የወረዳ ዋና መቀመጫ የሆነችው ቢስተማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ ተደርጓልም። በዚሁም መሰረት የመከላከያ ኃይል የተደመሰሰ ሲሆን ቁስለኛው ከፍተኛ መሆኑም ታውቋል። ባለሸረጡ ክፍለ ጦር የሀብሩ ወረዳ ቆላማ አፋር አጎራባቾች አካባቢዎችን በመቆጣጠር ህዝባዊ አስተዳደር እየዘረጋው የባለሸረጡ ክፍለ ጦር የሀይቅ ደሴና ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጥምር በመፍጠር ወደፊት እየገሰገሰ እንዳለም ነው የተገለጸው። አውጃ ክፍለ ጦር ድሽቃዎችን፣ ስናይፐሮችን፣ ክላሾችን፣ የብሬን ተተኳሾችን፣ የክላሽ ተተኳሾችን፣ የወገብ ትጥቆችን፣ የክላሽ ካዝናን ኤፍዋን ቦምብን የሞርተር ቅምቡላን በምስራቅ አማራ ኮር አጠቃላይ የተደመሰሰና የተማረኩ መሆኑ ተገልጿል። ፋኖ ከፍተኛ የጦር አዛዦችን ጭምር በመማረክ ድሉን ወደፊት አቅንቶት እየሄደ ነው እየተገለጸ የሚገኘው በምስራቅ አማራ ኮር ሁለት ሰሜን ወሎ ዞን ግዳን ወረዳም ወዳጅ ከተማ በቁጥጥር ስርም አውለዋታል። ፋኖቹ በተለይ እዚህ ከተማ ላይ በተደረጉ አስደናቂ የተጋድሎ የተገኙት ድሎች ዞበል አምባ ክፍለ ጦር ድሽቃዎችን፣ ብሬኖችን፣ ክላሾችን፣ ስናይፐሮችን፣ አይኮን መገናኛዎች፣ የክላሽ ካዝናዎች፣ ኤፎን ቦምቦች፣ የጦር ሜዳ መነፅሮች። ታጠቅ ክፍለ ጦር ወዳችም እንደዚሁ ከፍተኛ ተጋድሎ አድርገዋል። በዚህም የተገኙት ድሎች እጅግ ከፍተኛ መሆናቸው ነው ይህ የተገለጸው። ልዩ ዘመቻ ሰሜን ወሎ ዞን አንጎታ ወረዳ አካል የሆነው ታላላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ከወልዲያ ላሊበላ፣ ከወልዲያ ባህር ዳር ያለውን መስመር በቁጥጥሩ ስሩም አውሮታል። ገዢ መሬት የሆነውን ድምብን ተቆጣጥሯል ፋኖ። በዚህ ውጊያም በርካታ ወታደራዊ መሳሪያዎችም መማረካቸው ነው የተገለጸው። ተከዜ ክፍለ ጦርም በበኩሉ ኩልመስክ ከተማን በመቆጣጠር እጅግ በርካታ የመከላከያ ኃይልን መደምሰሱንና እጅግ ቁጥሩ የበረከተ ወታደሮችን መማረኩም ታውቋል። አገዛዙ የሚተማመንባቸው የሰሜን ምስራቅ ዕዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል የ12ተኛ ክፍለ ጦር 7 ፐርሰንት ኃይላቸው መማረኩን እና መደምሰሱን ገልጸዋል። አሁን እዛ ያለው መከላከያ ፈርስርሱ ወጥቷል። ታዲያ ይህንን ዜና እየሰማው አብይ አህመድ ከፍተኛ ድንጋጤ ውስጥ መግባቱ ነው የተገለጸው። በተደጋጋሚ ጊዜያቶች ለመከላከያ ሹመትና ሽልማት ቢሰጥም ግን ጠብ ያለ ነገር አለመገኘቱ አስደንግጦታል። እንደ መረጃ ምንጮቻችን በተለይም በትላንትና ሁለት የተደረገው ውጊያና በመከላከያ የደረሰው ሽንፈት አሁን የስልጣን መልቀቂያ ጊዜው የደረሰበት ወቅት ነው ብለዋል በርካቶቹ። አብይ አህመድ በተደጋጋሚ ጊዜያቶች የሚናገራቸው ፉከራና ሽለላዎች የትም አይደርሱም። በትናንሽ ክላሾች የሚለው ዛሬ ያ እንዳልሆነ ፋኖቹ በግልጽ አሳይተውታል ብለዋል። በቀጣይም በሌሎቹ የፋኖ አካባቢዎች የሚደረገው ትግል ጠንክሮ እየቀጠለ መሆኑ የተገለጸ ሲሆን በሚገኙትም ድሎች ፋኖቹ ድላቸውን እንዲህ እያጣጣሙት ነው የሚገኘው። አረንጓዴ፣ ቢጫ፣ ቀይ ባንዲራው ሊታይ ያልፈቀደበት አብይ አህመድ ለመያዝ እንኳን የተጠየፈው በፋኖች መንደር እንዲህ ሲው ለበለብ ማስተዋል እጅግ ድንቅ ነው ብለውታል። አብይ አህመድ አስተዳድራለሁ በሚለው አገር ውስጥ እንዲህ አይነት ወታደራዊ ስልጠና እየተሰጠ የኢትዮጵያን ባንዲራ ከፍ ብሎ እንዲውለበለብ ያደረጉ የፋኖ ኃይሎችን ምስጋና ይድረሳቸውና በአጭርና በቅርብ ቀናት ውስጥ የአብይን ስልጣን ከእጁ ለመንጠቅ እጅግ ጥቂት ጊዜ ነው የሚቀረንም ሲሉ ፋኖቹ ከስፍራው መረጃዎቹን አካፍለውናል። በተለይም በትናንትናው ዕለት በተደረገው ውጊያ በአመራርነት ከፍተኛ ስራ ከሚሰሩት አንዱ የሆነው ምሬ ወዳጆ ከዚህ በፊትም የአማራ ትግል ጠንክሮ እንደሚቀጥልና በመንግስት በኩል ሀምሳ ሺህ ብር ደሞዝ እንኳን ቢሰጡኝ በፍጹም ንቅንቅ አልንም ሲል የተናገረው አንደበቱ ዳሬ በገብር ሲሆን እጅግ ደስተኛ መሆኑን ነው የተገለጸው። ምን ነበር ያለው? እንስማው። እኔ መንግስት አምሳ ሺህ ብር በወር ደሞዝ ቢከፍለኝ አልፈልገው። ቢገለልም ዝም ብለን አልሞትም እየነደድን እዛው ነው የምናነደው እየነደድንም ቢሆን እዛው ነው የምናነደው ሲል የተናገረው ቃሉ ዛሬ ገቢራዊ ሲሆን ማስተዋሉ እንዲህ በአማራ ፋኖ ያለው ልበ ሙሉነት አመላካች ነው ብለዋል። በርካቶቹ አሁን ጠንክሮ የቀጠለው ትግል በተለያየ አካባቢ እየተደረገ ያለውን የአማራ ህዝብ ንቅናቄም አበረታች አድርጎታል። በውጪ የሚገኙ ኢትዮጵያና ትውልደ ኢትዮጵያኖች የተገኙት ድል እውን ኢትዮጵያ ነፃነቷን ልታገኝ እየተቃረበች ነው ሲሉም ገልጸዋል። በብልጽግና መንደር ዛሬም ድንጋጤ በጣም በስቷል። በአማራ ክልል የሚገኙ የብልጽግና ሹሞች ቤታቸውን እየለቀቁ አብዛኞቹ ከመከላከያው ጋር እየኮበለሉ መሆኑ ነው የተገለጸው። የትም ይግቡ የትም አንለቃቸውም፣ ለፍትህ አደባባይ እናቆማቸዋለን ብለዋል። ፋኖቹም የጤና ሚኒስትር እስከ መስከረም 30 2018 ዓ.ም የታደሰ የሙያ ፈቃድ ያላዘና ያላወጣ የጤና ባለሙያዎች አገልግሎት መስጠት እንደማይችል አስጠነቀቀ። የጤና ባለሙያዎቹ የሙያ ፈቃድ በሚመለከት በጤና ሚኒስትር ዴኤታ ፍሬዮት አበበ ተፈርሞ ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልል እስከ መስከረም 30 2018 ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፈቃድ ይዞ እንዲሰራ እንዲደረግ አሳስባለሁ ነው የሚለው። በመመሪያው መሰረት የጤና አገልግሎት የሚሰጡ ሐኪሞች፣ ባለሙያዎች የታደሰ የሙያ ፈቃድ እንዲኖራቸው ይጠበቃል ብለዋል የጤና ሚኒስትሩ። ይህንንም ተከትሎ ማስፈጸሚያ በጤና ሚኒስቴር የጤናና ጤና ነክ ተቋማት ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑንም ይገልጻል። በ2018 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፈቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈው የሙያ ፈቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸው ማረጋገጡ ነው። አክሎ የገለጸው የሙያ ፈቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚጠናቀቅ ክልሎች አስፈላጊውን የንቅናቄ ስራ መስራት ሁሉንም ባለሙያ ፈቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መስጠቱ ታውቋል። አሁን ወደ ውጭ ዜና እናመራለን። በተባበሩት መንግስታት ድርጅት አመታዊ የፈጠራ ሪፖርት ኢትዮጵያ ከ139 ሀገሮች 134ኛ ደረጃ ተሰጣት። የተባበሩት መንግስታት ድርጅት አይምራዊ ንብረት መብቶች ድርጅት እንደ አውሮፓ ዘመን አቆጣጠር በ25 ዓመታዊ የፈጠራ ብቃት ሪፖርት ኢትዮጵያ ከዓለም 139 ሀገሮች 134ኛ፣ ከአፍሪካ ደግሞ 28ኛ ደረጃ ላይ እንደምትገኝ አሳውቋል። የሀገሪቱ የፈጠራ ቁመና ለመለካት ከሰማንያ በላይ አመላካች መስፈርቶችን መጠቀሙን በማስታወቅ የጥናትና ምርምር የካፒታል ፍላጎት፣ ከፍተኛ ቴክኖሎጂዎችን ለውጭ ሀገር ገበያ የማቅረብ አቅም፣ የአይምሮ ንብረት አያያዝ በርካታ ጉዳዮችን በመዳሰስ ነው ባለ ሦስት መቶ ገጽ ሪፖርቱን ይፋ ያደረገው። ዓለም አቀፍ ጦር እንዲቋቋም ጥሪ ቀረበ። ህግ የኮሎምፒያው ፕሬዚዳንት ጉስታቮ ፔትሮ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደተናገሩት በዓለም አቀፍ ጦር በማቋቋም ፍልስጤምን ነፃ ለማውጣት እና በጋዛ ላይ የሚደርሰውን የዘር ማጥፋት ለመከላከል እንዲገባ ጥያቄ አቅርበዋል። ፕሬዚዳንቱ በተለይ በአሜሪካና በኔቶ የሚደግፉ ጨቋኝ አገዛዝና አምባገነንነትን የሚቃወሙ ሀገራት ኃይላቸውን አንድ እንዲያደርጉም አሳስበዋል። የዘር ማጥፋት የማይቀበሉ ሀገራት ኃይለኛ ሰራዊት እንፈልጋለን፣ ፍልስጤምንም ነፃ ማውጣት አለብን ብለዋል። የፔትሮ ይግባኝ የኢንዶኔዥያ ፕሬዚዳንት ሱቤንቶ ሀያ ሺህ ወታደሮችን ለዚህ ኃይል ለማዋጣት ቃል መግባቷም ተገልጿል ግብጽ የኬንያው ፕሬዚዳንት ዊልያም ሮቶ የኢትዮጵያ ግድብ ምረቃ ላይ በመገኘታቸው መበሳጨቷን ተገለጸ። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ፕሬዚዳንት ዊልያም ሮቶ ከተገኙ በኋላ ነው። ዝግጅቱ በናይል ተፋሰስዋ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለቷ ስጋቷን በመጥቀስ ግብፅ ብስጭቷን ገልጻለች። በኬንያ የግብፅ ተወካይ አምባሳደር ሃትማን ዩስሪ የግድቡ ግንባታ ዓለም አቀፍ ህግጋትን የሚጻረርና የተደረሰውን የህግ ማዕቀፎችም የማያከብር ነው ሲሉ ገልጠዋል። ግብፅ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃ ተጠቃሚ መሆን መብታቸው እንደምታዳክም ነው የገለጹት። በምስረታው ላይ ኬንያ በመሳተፏ ቅር እንዳሳኛቸውም ገልጸዋል። በዚህ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራት ውስጥ ኬንያ ብቻ ነች የተገኘችው። ጅቡቲ፣ ሶማሊያ የናይል ተፋሰስ አካል አይደሉም ብሏል። ይህ በእንዲህ እንዳለ ኬንያና ኢትዮጵያ በትላንትና ዕለት ወታደራዊ ትብብርም ተፈራርመዋል። ይህም ጉዳይ ግብፅን እንዳበሳጫት ነው መረጃዎቹ የሚያመላክቱት። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ሊመስሉ ነበረ። በቀጣይ ዝግጅቶቻችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝን የዛሬን ዜናዎች በዚህ አበቃው። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ ሰላም ጤና